ቤት ሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናቸው ወይ? ከእኔ ጋር አልሀምዱሊላሂ ረብል አለሚን ዛሬ ወደ ነገር ላሳያችሁ ነው። እንግዲህ እንደምታዩት ይሄን ለማዘር ግዢ ቢብ ላይ ገዝቼላት ነው። በነገራችን ላይ እቃው ቆንጆ እቃ ነው። ያው እንግዲህ እንደምታዩት መካከለኛ፣ አሁን ለምሳሌ ፍየል ወይም ዶሮ እንትን በምትሉ ሰዓት መቼም እንግዲህ አንድ ፍየል ብታርዱ ያው ሁሉንም አትሰሩትም፣ እና ብዙ ጊዜ ያው ማዘር ግዥልኝ ትለኛለች። ከውጭ አለመጣሽም እንዴ ልትሉ ትችላላችሁ። በእርግጥ ከውጭ አምጥቻለሁ ግን ትልቅ ነው። ይቺ ሶስት ወይም አራት ዶሮ የሚሰራ ይሀክል ማለት ነው እና እንትና ቀዋ የምትልና ቆንጆ መካከለኛ እቃናት ማለቴ፣ በጣም ትልቅ የማይባል በጣም ትንሽ የማትባል ለምሳሌ አሁን የሆነ አንዳንዴ ቤተሰቦቻችን ሰደቃ ይሰድቃሉና፣ እነዛ በሚያደርጉበት ሰዓት ከሰው ቤት ሂደው ከሚዞሩ ከሚያመጡ እንደዚህ ገዝቶ ምናምን እና ባለፈው ጊዜ ሊብ ላይ ነበር እና አጋጣሚ አዲስ አበባ ገዝቼ ልሄድ ስል እንግዲህ ያው ይትዛው ብቻ ነው ትገዢ የለ ምናምን ሲሉኝ ብቻ ነው ደግሞ አለ ግን እቃው አንደኛ አላማረጠኝም፣ ሁለተኛ ይሄንን ወደድኩት መያዣው፣ እና ሶስተኛ ደግሞ ይሄ ይሄ መያዣው ማለት ነው። ይሄንንም እንደዛው ይህን ነገር ወደድኩትኔ ና የዚህ እንትን አጣሁኝና እንግዲህ ሰሞኑ ነው የገዛውት ኢንሻአላህ ይሄዳል ማለት ነው። አሁን እንግዲህ ይሄንን በጣም ነበር ባለፈው ሳልይዘው ሄድኩ ጊዜ በጣም ነበር እናቴ ተቆጣችኝና እንግዲህ አንዳንዴ ያው እኔ መሰለኝና ሳልይዘው ሄድኩኝ ይሄድኩኝ ግን እንዳጋጣሚ ሆኖ አንዳንዴ። እንደዚህ የሆነ ነገር ሀጃ ሲኖራችሁ ጎረቤት እኮ ይኖራል፣ ትዋዋሳላችሁ። ግን ምናልባት የዛኔ ላይኖሩ ይችላሉ፣ ሊሄዱ ይችላሉ የሆነ ቦታ። አሁን የሆነ ቀን እንደዚህ ስንፈልግ አሉ ጎረቤት የሚሰጡ ግን የሉም ነበር፣ ከተማ ሂደው ነበር። ባለቤቷ ነበረ እንግዲህ እንዳጋጣሚ ሆኖ፣ እሷ ከሌለች እኔ እሱን አልጠይቅም ስትል፣ ያው ዛሬ ግን ለመግዛት ተገድጃለው ማለት ነው። እና አንዳንዴ እቃ መግዛት የምትፈልጉ ውቶች ካላችሁ የምረኝ ነምላችሁ እና እቃ ምናምን በጣም ቆንጆ ቆንጆ እቃዎች አሉ። ወላሂ የሚገርመው ለምን መሰላችሁ? አንዳንዴ ያው ብዙ ጊዜ ሲነገረን ውሸት የሚመስለን ነገሮች አሉ። እንደው የሚገርመው አሁን ላይ ቀረጥ ማለት ነው እጥፍ እጥፍ እጥፍ እዚህ ከሚቀረጸው እጥፍ ነው የሚቀረጽባችሁ። እቃ ደግሞ በጣም ውድ ውድ ነው። የሚገርማችሁ ብራችሁን የጭለቀው እንጂ እዚህ የምትፈልጉት ነገሮች አሉ ማሟላት ከፈለጋችሁ ማለት ነው። እንደገና ደግሞ ምን አለ መሰላችሁ፣ አሁን ላይ ከውጭ እቃ የሚያመጣ ሰው በጣም ብዙ ብር ነው የሚቀረጥበት። ለምንድን ነው ምናምን ብዬ ስጠይቅ፣ ከውጭ እቃ የሚያመጡ ሰዎች ኢትዮጵያ ላይ ያለ የቅንጦት ነው የሚል መረጃ ሰምቻለሁ ማለት ነው። እና ያው እንግዲህ በጣም ዝንጥ ያለ ሀብታም ነን ሞልቶናል፣ ተርፎናል፣ ፈሶብናል የምትሉ ሰዎች ካላችሁ ከሱ ላይ እቃ ግዙ። ግን እንደ ወላሂ ምሬ ነው እንደ ድህነታችሁ አረባ ሀገር እድሜን መጨረስ ህይወትን መጨረስ ምናምን አይደለም። የሚያስፈልጋችሁን ነገር መካከለኛ ሆናችሁ መኖር ከፈለጋችሁ እቃዎች እዚህ በቀን ብዛት ቀስ እያላችሁ ብትገዙ የተሻለ ነው ለእናንተ ማለት ነው ብዬ ነው እማስበው። የምር የምር ልምላችሁ። ለምሳሌ አሁን በጣም ቆንጆ ቆንጆ መንቆርቆሪያ ያለ የሚገርመው ዲዛይኑ ራሱ ቀየር ያለ ደስ ደስ የሚሉ የኤሌክትሪክ እቃዎች ቢበላሽ እንኳን መሰራት የሚችል እዚው ማለት ነው። እና እንደው ከውጭ ሀገር ምን እናምጣ ብላችሁ ከጠየቃችሁኝ ምንድን ነው የምታመጡ? ፌርሙዝ። ሌላ እኔ ብዙም ፌርሙዝም አለ፣ በነገራችን ላይ የሌለ ሆኖ አይደለም፣ አለ። በጣም የሚያማምሩ ፌርሙዞች ግን እሱ ላይ ብታመጡ የተሻለ ነው። ደስ ይለኛል እኔ ሁን እና እንዲህ የቡና መፍጫ ሌላው ግን አለ። በቃ ሌላው የቡና መፍጫ ራሱ እስከተገለገላችሁበት ድረስ አብሯችሁ ይኖራል። ከተበላሸ ግን በቃ ወይ መጣል ነው ወይ ማስቀመጥ ነው። እና እንደዚህ አድርጋችሁ መካከለኛ ህይወት። ለምሳሌ አሁን የምሬን ነው የምላችሁ ሰርቪስ ብቻ አንዳንድ እህቶች እኔ መቀመጫ ይኖረኝ እንጂ ቤት ይኖረኝ እንጂ እንደ እንደ ድህነቴ እኖራለሁ የሚል እህቶች በጣም ብልህና ብልጥ ናቸው። ምራይ ነው የምላቸው። እኔ የማቃቸው ብዙ እህቶች አሉ። ላይ ጅዳ አስር አመት ቆይተው ግን ቤታቸው ይህችን የምትካክል ሰርቪስ ሰርተው እዛች ላይ ግን ቁርአን እያስቀሩ ልጅ ወልደው የሚኖሩ ሰዎች አሉ። ስብናላ እያችሁ ብልጥ ሰው እንደዚህ ነው። እንደውም ብዙ አመት ቆይተሻል እንደው ቤት ሳትሰሪ ምናምን ስላት፣ እኔ ዱኒያ ነው እንጂ አሄራ እኮ አይደለም የምኖር እና ከነዚ እቃዎች ምን እቃ አላት ስመለከተው እንኳ ምንድን ነው መፍጫ፣ ፌርሙዝ ያ ፌርሙዙ እራሱ ከቁሟ ተሰብሮባት ምናምን በቃ ወደቀ ቀረ ማለት ነው። መፍጫዋ እስካሁን ድረስ አለ እና ብዙ እህቶች ምናምን ስንጠይቅ እንደዚህ ነው የሚሉ እና እናንተ እህት እህቶች እቃ የምትሰበስቡ ሰልባጅ የምትሰበስቡ በሰበሰባችሁ ቁጥር ጓዛችሁ እየበዛ ነው። ጓዛችሁ በበዛ ቁጥር ገንዘባችሁን እርግፍ አድርጋችሁ ባዶ እጃችሁን ሰልባጅ እና የማይረባ አቃይዛችሁ ትመጣላችሁ። ከዛ በላይ ግን የሚያስፈልጋችሁ ነገር ትረዳላችሁ። እንደዛ ነገር እንዳትሆኑ ጠንቀቅ ብላችሁ አውቃችሁ አስባችሁ እቃ የምትፈልጉትም ካለ ቤተሰብ እዚህ ይግዛላችሁ። ምሬ ነው በተለይ የሚያስቀምጥላችሁ ቤት ካላችሁ የሚያስፈልጋችሁ እያሰባችሁ እያስታወሳችሁ የምትፈልጉ የምትፈልጉትን በተለይ ሙህም ነገሮች ለምሳሌ አሁን የሚያስፈልጋችሁ ይህ እንኳ ሳቀው ምንድን ነው ኤሌክትሪክ ምጣዶች፣ እንዲህ አንዳንድ የዳቦ በፊ መግፊያዎች፣ እንዲህ ደግሞ አንዳንድ እንደዚህ አሁን ብረት ድስት፣ ቆንጆ ቆንጆ ብረት ድስት የሽሮ የሾርባ እነዚህ እነዚህ እንደውም አሁን የውጭ እቃዎች ለሾርባ አይሆኑም። በተለይ በእንጨት የምትጠቀም እህቶች አሁን ይሄንን በነገራችን ላይ የእንጨት ነው፣ በእንጨት ነው የምንጠቀምበት። የእንጨት በተለይ አሁን እንደዚህ አንዳንድ ሀጃ ሲኖራቸው የሆነ ነገር ሲኖር በእንጨት ነው የሚጣድ። ብዙ ቦታ አይደለም ገጠር ላይ ከተማ ላይ ራሱ ብዙ ጊዜ እንጨት ነው የሚጥዱ። አሁን ሰርግ ሲያሰርጉ በኤሌክትሪክ አይጠቀሙም። እንጨት ነው በቃ የሚጣድ። እንደዛ እስከሆነ ድረስ እንደ ሀገራችሁ ብትኖሩ የተሻለ ነው። እንዲሁም ደግሞ አንዳንድ እቃዎች የምታመጡ አላችሁ። ያ እቃዎች እዚህ ጋር የማይታመላልህ የሚያሳርራልህ እና እንደ ሀገሩ ለመኖር ከፈለጋችሁ አስተውሉና ኢንሻአላህ የሚያስፈልጋችሁን ነገር ያው መቼም ከውጭ ሀገር ስትመጡ ባዶ እጃችሁን እየተንዘላዘላችሁ ነው አልልም፣ ይዛችሁን የሆነ ነገር እቃም አንዳንድ እቃዎች አስገቡ ግን ከልክ በላይ ለምሳሌ አሁን እቃቹ ቀረጥ የሚገባ ምናምን ከሆነ በጣም አስፈሪ ነው ምናልባት አረቦ ይሰጧቸው ከሆነ የነሱ እቃዎች በተለይ የእንትን እቃዎች በጣም ቆንጆ ቆንጆ አሏቸው ይሄ ነገር ተውት አልልም ለምን አልহামዱሊላህ ረብ ላይ ምናልባት ያ አረብ አሰበሰብሽ ሰበሰብሽ ምናምን የምትሉ ሰዎች ለዘወሩት ትችላላችሁ አላችሁ እዚህ ጋር ምን አለ መሰላችሁ አረቦች የሚገዙት እቃና እኛ የምንገዛው እቃ አንድ አይደለም። ለማለት ያክል ነው እንጂ እንደዚህ አይነት ነገር ከሆነ በጓዛችሁ አስጭናችሁ እዚህ እንኳን ሲመጣ ማለት ነው። ቀረጥ እንኳን ንቅረጠው ሲሏችሁ ስታሳይ፣ ስትነግሯችሁ ይሄ እኮ አሮጌ ነው፣ የወኖረ እኮ ነው፣ ማዳም እኮ ሰታኝ ነው ምናምን ብላችሁ ቢያንስ ቀረጹ ቀለል ይልላችኋል። አዲስ ከሆነ ግን እናንተ ላ ያርገኝ ያመረኝ ነው የምላችሁ። በአሁኑ ሰዓት በላተኛው እንጂ ጠቃሚው የለም በስቷል። የምር አሁን ይሄንን እቃ በዚህ እቃ ላይ ይሄንን እቃ ይዤው ስሄድ በሆነ ነገር አድርጌ ታች ወይ ኪስ እኔ ካልሰቀልኩት ወይ ደግሞ ቶሎ ብዬ መኪና ውስጥ ስገባ አብሬ ቀስ ብዬ ይዤው ካልገባው እላይ ከተሰቀለ ስንት ብር እንደሚቀበሉ ታውቃላችሁ? እስከ ሁለት መቶ ብር ነው የሚቀበሉ። ይሄን እኮ ይችም ብትካርጎ ለሰቀላት እኮ ነው። እኔ ስቀልልኝ አላልኩትም እንደውም የሚገርመው አምጮን ቀምቶ ነው የሚሰቅልባችሁ። ቀምቶ እዚህ ሀገር እንደዚህ ነው። ይሄ እነዚህ ወዛደር ምናምን የሚባሉ አሉ አይደለ? እዚህ በትከሻቸው ኩንታል ተሸክመው ምናምን ላይ መኪና ላይ የሚሰቅሉ ባለፈው ምን ይዤ መጣ መሰላችሁ? አስር ኪሎ በርበሬ። ለቤተሰብ ነው ያመጣው። አስር ኪሎ በርበሬ ወላሂ፣ ተፈጭቶ ምናምን። ከዛ ያው ስትሄጂ ይዘሽው ሂጂ ምናምን ስትለኝ፣ ለወንድሜ ነው ይዤ የመጣሁኝ። ከዛ ሳመጣ ማለት ነው አጋጣሚ ውስጥ ቃየ እያስገባሁኝ። እያለን አላየሁትም ነበረ ተዛ ተመሬት ማለት ነው አቀብለ ብሎ አላይ ሰቅሎታል። ከዛ ማናት ባለቤት ተብላ ስትፈለግ እኔ ነኝ። ሁለት መቶ ብር አምጫለኝ። ሁለት መቶ ብር አስቡ። እንዴ አስር ኪሎ ለማትሞላ በርበሬ ነው እንዴት ሁለት መቶ ብር የምሰጠ? ካልፈለግሽ ይቀራል አለ። በግድ ተጨቃጭቀን ተጨቃጭቀን መቶ ብር ቀነሰልኝ። በቃ እንደዚህ ነው። እንደውም አንዳንዴ አላ ቅሬ ከጀሮ አይገጠማቸው እንጂ ከገጠማቸው አምስት መቶ ብር እናንተ እኮ በመኪና ስትሄዱ አምስት መቶ ብር አልከፈላችሁም። እቃችሁ እኮ የአምስት መቶ ብር እቃ አይደለም፣ ግን የሚቀበሏችሁ እንደዚህ እያደረጉ ነው እና በአሁኑ ሰዓት ማለት ነው በጣም ከባድ ነው። የሆነ እቃ ውሰድልኝ ብላችሁ ሊያግዝሽ ላግዝሽ ብሎ ወይም ደግሞ ተቀብሎ ይችን ከዚች የሆነ ቦታ ከወሰደ ሀምሳ ብር መቶ ብር ይቀበላችኋል። እንደዚህ አይነት ዘመን ነው ጊዜው ማለት ነው እንደዛ ስለሆነ ጠንቀቅ ካላላችሁ እንዳትበሉ በማለት ነው። ሽ ውዶችዬ፣ ባረከላሁ ፊኩም ኢንሻላህ፣ ቪዲዮ ላይክ ሸር አድርጉልኝ። ረመዳን እንግዲህ ዛሬ አራት ብለናል። ማሻአላህ። በነገራችን ላይ ኢን የደረሰን የመሰለኝ ማለት ነው ረመዳን ማለት ነው። አራት ቀን ምንም ሳይታወቅ አስቧ፣ ምን ያክል እንግዲህ ቀኑ ፈጣን፣ ጊዜው ፈጣን። አላህዬ እሱ ኢንሻአላህ ኢባዳችንን ያግዘን በይባዳ ጎበዝ ብንሆን አላህ ያድርገን። አላህ ኢኽላሱን ይስጠን ይቀበለን። ውድ እህቶቼ፣ ስደት ያላችሁ እህቶቼ አላህ እየዘንድረው ነው ረመጣን በአረብ ሀገር ነው ከርሞ ደግሞ በቤተሰብ እንድትሆኑ ዱ አድርጉ። ሁላችሁም ባረከ አላሁ ፊኩም። አላህ ሀጃችሁ ተሳክቶ ሀገር ምትገባሉ ያደርጋችሁ። አላህ ይጠብቃችሁ።